ጃንጀዊድ ሚሊሻ ውስጥ የወጣው ዳም ሰሪ ወይም የሱዳን አር ኤስ ኤፍ የሚባለው ሄሜት የሚመራው ቡድን ሱዳን ላይ እየፈጸመ ያላቸው ነ ያሉት ነገሮች አሁን በቪዲዮ እየወጡ ያለበት ሁኔታ ያለው ና ኢት ሉክስ ላይክ ሙቪ የሆነ የፊልም ሲን ነው የሚመስለው። በሪል ሀፕን እያደረገ ያለ ነገር አይመስልም። በጣም በጣም ሆረፊክ ሆረፊክ የሆኑ ቪዲዮዎች እየወጡ ነው። ያው እነዚህ ቪዲዮዎች ቲክቶክ ላይ የማይታሰብ ነው ፖስት ማድረግ። ለማንኛውም ትዊተር ላይ ሄዳችሁ ይሄንን ከላይ ያለውን አልፋሽር የሚለውን ታይፕ አድርጉት እና ሰርች አድርጉት እና በጣም በጣም ግራፊክ ግራፊክ የሆኑ ፎቶዎች፣ ግራፊክ ግራፊክ የሆኑ ቪዲዮዎች እየወጡ ነው ያሉት። ይህን ሁሉ ነገር ደግሞ ራሳቸው ሰዎቹ ናቸው የዳም ሰሪ ተዋጊዎች ናቸው እየቀረጹ ፖስት እያደረጉ ያሉት። በጣም በሚገርም ሁኔታ እዚህ ጋር የምታዩት አሁን አልፈሽ አልፈሽር ከተማን እንደተቆጣጠሩ ነግሬያችሁ ነበር ከሁለት ቀን በፊት እና ይህ እዚህ ጋር የምታዩት ፎቶ ማለት ነው አልፈሽር ከተማ ውስጥ የተነሳ የሳተላይት ኢሜጅ ነው። ያው ሳተላይት ከምን ያህል ርቀት እንደሚያነሳ እናና ታውቃላችሁ እና በዚህ ሳተላይት ኢሜጅ ላይ እንደምታዩት ማለት ነው በየቦታው ደም በስንት ስራት ደም ከአፈሩ ጋር ተለውሶ ማለት ነው በስነስርዓት ምን ያህል ደም በገፍ እንደፈሰሰና ምን ያህል በሳተላይት እንኳን እስኪታይ ድረስ ምን ያህል ደም እንዳፈሰሱ ነው። አኮርዲንግ ቱ ስቲሜትስ ማለት ነው በአንድ ቀን በአንድ ቀን ውስጥ ወር በሁለት ቀን ውስጥ ከ2000 በላይ ሰው እንደገደሉ ነው እየተነገረ ያለው። ዝም ብሎ ራንደምሊ፣ እነሱ ፖስት በሚያደርጉት ቪዲዮዎችም ደግሞ እንደሚታየው ሲቪሊያኖች፣ ሽማግሌዎች፣ ሴቶች፣ ህፃናት ምናምን አሰልፈው እየነዱ እንደ በግ አሰልፈው እየነዱ ሲረሽኑ የሚያሳዩበትን ቪዲዮዎች እየፖስቱ ነው ያሉት። ገብታችሁ ቅድም እንዳልኳችሁ ማየት ትችላላችሁ። ይህ ጭፍጨፋ በጣም ሆሪፊክ የሆነና

የምን ሰማቸው እንጂ በዚህ ልክ ሲቪሊያኖችን እንደበግ እየነዱ ወስደው መረሸንና አይን ደግሞ ቪዲዮ ላይ በቪዲዮ እየቀረጹ መፖስት ማለት እነዚህ ሰዎች የጃንጀዊድ በጃንጀዊድ ጊዜ በፊት ያደርጉት የነበረው ነገር ስቲል አመላቸው እንዳለቀቃቸውና ምን አይነት ሰዎች እንደሆኑ የሚያሳይ ነው። የሚገርማችሁ ነገር ሲቪሊያኖችን ምናምን ብቻ ሳይሆን ደግሞ በየትኛውም አገር ጦርነት ታይቶ በማይታወቅ መልኩ የቀይ ጨረቃ ሰራተኞች፣ የቀይ ጨረቃ ማለት ቀይ መስቀል እንደሚባለው ቀይ ጨረቃ ደግሞ የሚባልም አለ። በተለይ አረብ ሀገራቶች ላይ ሙስሊም ሀገራቶች ላይ የሚንቀሳቀስ ሰዎችን ስራው ልክ እንደ ቀይ መስቀል ነው እና የተጎዱ በየትኛውም ሳይድ ይሁን የተጎዱ ሰዎችን ጦርነት ላይ የተጎዱ ሰዎችን ማከምና ያው ኤንጂኦ ነው። የታወቀ ነው። ቀይ ጨረቃ የትኛውም ሀገር ላይ ታይቶ በማይታወቅ መልኩ ዛሬ እንኳን እስራኤልና ገዛ መካከል በሚደረጉ የእስረኛ ልውውጦችን ምናምን ሁሉ ቀይ መስቀል ነው፣ ታውቃላችሁ። መሀል ላይ ገብቶ ምክንያቱም ኒውትራሊቲው ይታወቃል። ማንም የቀይ መስቀል ሰራተኞችን የቀይ ጨረቃ ሰራተኞችን የዩኤን ሰራተኞችን ማንም አይነካም። የትኛውም ጦርነት ላይ እንደዚህ የለም በሞደርን ኤጅ። ዳምሰሪ ግን የቀይ ጨረቃ ሠራተኞቹን ሁሉ ሰብስቦ ሲገርፍና ገርፎ ሲጨርስ ደግሞ ወስዶ ሲረሽናቸው የሚያሳዩ ቪዲዮዎች ሁሉ እየወጡ ነው። ይህ ዳምሰሪ የሚባለው ቡድን አልፋሸር ላይ በዚህ ሁለት ቀን ውስጥ የፈጸማቸው አትሮሲቲዎች ፕሮባብሊ የዳምሰሪ መሪ መሐመድ ሐምዳን ተገሎ ኦር ሄሜቲ በልክ ዑመር አልበሺር እንዳጋጠሙ አይነት ማዕቀቦች ሊጣልበት እንደሚችል እና ፕሮባብሊ ደግሞ አይሲሲ ላይ ቆሞ ሊታይ የሚችል በፕሮባብሊቲ ሊኖር እንደሚችል እየተነገረ ነው ያለው። ቪዲዮቹ በጣም ግራፊክ ናቸው፣ ገብታችሁ እዩት። ሐይሜቲ መሐመድ ሐምዳን የራሱ ሰዎች፣ የራሱ ተዋጊዎች እየሰሩት ያለው ክራይም ማለት ነው። የመጨረሻ አስደንግጦ ትናንትና ማታ መግለጫ ሰጥቷል። ባይዘ ወይ እነዚህ ሰዎች እየሰሩት ያሉት ክራይም ማለት ነው። የሆነ ኢማጅ ለማድረግ ራሱ የሚከብድ የሆነ ሌላ ዓለም የሆነ ክራይም ነው እየሰሩ ያሉት። ኢቭን ክራይማቸውን ራሳቸው ናቸው አድቨርታይዝ እያደረጉት ያሉት እና ያው ጃንጃዊድ ከሚባል ሚሊሻ እንደወጡ ነግራቸዋለሁ። ጃንጃዊድ ትርጉሙ ምን እንደሆነ ነግራቸዋለሁ። ላይክ ላልሰማችሁ ጃንጃዊድ ማለት ዳርፉር እና ቻድ አካባቢ ዳርፉር እና ቻድ ቻድ እንግዲህ ቦርደር ሼር ያደርጋሉና እዛ አካባቢ ባለ የአረብኛ ዲያሌክት ጃን ጃን ኦር ጂን እና ኦር ጂን እና ጃን በሴም ትርጉም ነው ያለው ጃን ሲሆን አንድ ስፔሲፊክ ጂን ለማለት ሊሆን ይችላል ግራመሩ የተለያየ ቢሆንም፣ ለማንኛውም ጃን እና አጃዊድ ከሚል ወርድ ነው ድራይቭ የተደረገው ሰው ዴቭልስ ኦን ሆርስ ባክ ማለት ነው። በቃ ፈረስ ጋላቢ ጋኔኖች እንደማለት ነውና እዛ አካባቢ ለሽፍቶች ለምናምን ምናምን የሚሰጥ ስም ነው፣ እና እነዚህ በቃ እየሰሩት ያሉት ስራ ስማቸውን የሚመጥን ነው። በጣም የሚገራርም ክራይም እየሰሩ ነው። ክራይማቸውን ደግሞ አድቨርታይዝ እያደረጉት ነው። የቀይ ጨርቃ ሰዎችን ሰብስቦ መረሸን። ያው ቀይ ጨርቃ ማለት ልክ እንደ ቀይ መስቀል ነው። ሰብስቦ መረሸን፣ ሽማግሌዎች ህጻናት፣ ምናምን አሰልፎ፣ ሴቶችን ምናምን አሰልፎ፣ እየነዱ እንደ በግ እየነዱ መረሸን፣ ያንን ቪዲዮ ፖስት እየቀረጹ ፖስት ማድረግ ደግሞ። አንዳንዶቹ ማለት ነው ነው የሆነ ሲቹዌሽን ምናምን ነገር ቪዲዮ ስትቀርጽ፣ ቪዲዮ ከቀረጽክ በኋላ ቪዲዮ ነው የቀረጽከው አንተ እንደሆን ኮር እዛ ሲቹዌሽን ላይ እንዳለ የካሜራውን ወደ ወደራ ራስ አዙረ ደግሞ ምናም ትገባላ ሰው አሰልፎ ረሽ ነው ወደ ራሳቸው እንደዚህ እንደዚህ ይለዋል ማለት ነው። እና ዲስ ጋይስ ሌላ ዓለም ከሌላ ዓለም ነው የመጡት እና ስማቸውን እንትን የሚያሳይ ግልጽ የሚያደርገው ክራይም ነው እየፈጸሙ ያሉት። ሄሜቲ ትናንትና ማታ የራሱ ሰዎች እየሰሩት ያሉት ክራይም ነገ እሱ ላይ ኮንሲኩዌንስ እንደሚያመጣበት ስለተረዳ መግለጫ ሰጥቷል። ባይ ዘ ዌይ አንድ ክራይም ተሰራ ሲባል ኦር አንድ ጄኖሳይድ አንድ ጭፍጨፋ ተፈጸመ ሲባል ማለት ነው ብዙ ጊዜ አክዩዝ የሚደረገው ቡድን ይክዳል፣ አላደረግኩም እንደዚህ ያልተደረገ ምናም ብሎ ይክድና ፕሩፍ ለማድረግ ራሱ አመታት ይፈጃል። የእነዚህ ሰዎች የሚለየው ኢትስ ደም ሴም ነገስ እየቀረጹ ፖስት የሚያደርጉት እራሳቸው ናቸው። ራሳቸው ላይ ነው ማስረጃ እየቀረጹ ፖስት እያደረጉ ያሉት። እና ሄሜቲ ትላንትና መግለጫው ላይ እንግዲህ እንደዚህ የሚያደርጉ የእኛ ሰዎችን እያንዳንዱን የሚያጣራና እርምጃ የሚወስድ ሀይል ወደ አልፋሽር አሰማርቻለሁ ብሏል ትላንትና እና እንደዚህ አይነት ኢንሁሜን የሆነ አክት ኢንሁሜን የሆነ ጭፍጨፋ የፈጸሙ ሰዎችን አጣርቶ ለህግ የሚያቀርብና ህግ መቅረብ ብቻ አይደለም፣ ኢን ፐብሊክ ህዝብ ፊት እርምጃ እንዲወሰድባቸው እናረጋለን። ይህንን ወስነን ደግሞ ኮሚቴ አሰማርተናል፣ እየተጣራ ነው ያለው፣ እያንዳንዷን ለህግ እናቀርባለን ብሎ ዝቷል ትላንትና። ቢኮዝ ይህ ክራይም በአንዴ ነው ዓለምን ያነቃንቀው። ምክንያቱም እየቀረጹ ነው ፖስት የሚያደርጉት፣ አንተ ለማጣራት ራሱ እኮ ጊዜ እንዲፈጅ እድል አልሰጡትም እና ይህንን ተከትለው ሄሜት ይህንን መግለጫ ሰጥቷል። ኢቨን ላይ የቀይ ጨረቃውን የምናምን ምናምን ቶትና የአንድ የሳውዲ ሆስፒታል ውስጥ ደግሞ ገብተው ማለት ነው ወደ አራት መቶ ምናምን የሚሆኑ ታማሚዎችን ታመዋል ጋር ላይ ያሉ የተጎዱትን ምናምን ምናምና ሙሉ ረሽ ነው ሐኪሞች አልቀራቸው ምናምን ረሽ ነው ወጥቷል ሆስፒታል ውስጥ ይሄንንም ቪዲዮ ቀርጾ ፖስት አድርገዋል። እና ይሄንን ተከትሎ ያው ሄሜቲ ትላንትና እያንዳንዷን ወስደን ህዝብ ፊት እርምጃ እንወስድባቸዋለን ብሏል። እምና ነው የሚሆነው እርምጃ የወስደር ወይ ሳይወስድም የሚለው፣ ዝም ካለ ነገ እሱ ላይ አይሲሲ ላይ የሚያቆመው ክራይም ነው እየተፈጸመ ያለው። ከዛ ውስጥ እንግዲህ በጣም ፌመስ ከነበሩ ሰዎች መካከል ደግሞ የሚገርማ ተናሽ ነገር እዚህ ጋር እምታየው ጀለስ ነው አቡ ሉሉ ይባላል። አቡ ሉሉ በጣም ብዙ ጭፍጨፋ ከፈጸሙና እየቀረጹ ፖስት ካደረጉ ሰዎች መካከል አንዱ ነው ሄ እዛ ሊደር የሆነ የዛም የዛ ሚሊሻ ውስጥ የሆነች ግሩፕ መሪ ነውና ያው የአርኤስኤፍ ኦፊሻል ቃል አቀባይ ካልጀዚራ ጋር በሰጠው በሰጠው ኢንተርቪው ላይ አቡ ሉሉ የሚባል መሪያችሁ እንደዚህ እንደዚህ እያደረገ ነው ተብሎ ሲጠየቅ አቡ ሉሉ የሚባል መሪ የለንም ብሎ ክዷል። የአር ኤስ ኤፍ ኦፊሻል ቃል አቀባይ። ለማንኛውም ግን አቡሉ ሉ ግን ያው የሱ ሚሊሻዎች የአር ኤስ ኤፍ ሚሊሻዎችን የሱ እሱ የሚመራውን ቡድን እየነዳ እየወሰደ ብዙ ክራይም የፈጸመ ብዙ ጭፍጨፋ የፈጸመ እና ቀርጾ ፖስት ያደረገ ነው። የሚገርማችሁ ነገር አቡሉ ሉ ትላንትና፣ ከትላንት ወዲያ ከትላንት ወዲያ ማታ ቲክቶክ ላይ ላይቭ ገብቶ ማለት ነው ሲጠየቅ ሪዝ ዋ ሪዝ ነው ያለው እና አርግ ያለውና፣ ምንድን ነው እና ምን ይፈጠር የሚል የሚል አይነት ንግግር ነው የተናገረው። ዲስ ማች የመጨረሻ ምንም የሰው እንትን አጥፍተው ምናምን ቪዲዮ ፖስት አድርገው ምናምን ነቲንግ የማይሰማቸው ሰዎች ናቸውና ለዛ ነው ዓለም በሙሉ ያነጋገረው። ዓለም ደግሞ ባንዴ እንደዚህ መንቀሳቀሱን ተከትሎ ያው ሄሜቲ ትናንትና ራሱን ለማዳን መግለጫ ሰጥቷል። ያደርገዋል ወይ እነዚህና ብሉልን ምናምን የመሳሰሉ እና በቪዲዮ ያየናቸውን ምናምናንም ሰዎች ወስዶ እንዳለው ህዝብ ፊት እርምጃ ይወስድባቸዋል የሚለውን ነገር ግን የምናይ ነው የሚሆነው ሰው አይ ገስ ዊ ውል ሲ ይሄንን ላይቭ ሴሽን አያችሁት አደለ? እዚህ ጋር የምታየው ሰውዬ ከላይ እዚህ ጋር የምታየው ሰውዬ ማለት ነው አቡ ልኡልኡ ይባላል። አቡ ልኡልኡ ማን እንደሆነ ቅድም ነግሬያችሁ ነበር፣ ግን አይ ቲንክ ቪዲዮዎች እየታዩ አይደሉም። ስለዚህ የቲክቶክ ነገር ከሆነ አላውቅም፣ ካልሆነ ግን ዩ ጋይስ ነው ዋት ዱ ሼር ኮምፕሊንክ ምናምን የሚባለውን ነገር። ለማንኛውም ግን አቡ ልኡልኡ አልፋሽር ላይ የሚፈጸሙትን ጭፍጨፋዎች በበላይነት የመራ እና በተደጋጋሚ ስሙ እየተነሳ ያለ ሰው ነው። አቡ ልኡልኡ የአር ኤስ ኤፍ ኮማንደር እንደሆነ እየተነገረ ያለው እዚህ። እሱ ግን ያው ቀን ሲጨፈጭፍ ውሎ ቪዲዮዎችን እየጨፈጨፈ ቪዲዮዎችን ሲለቅ ውሎ፣ ማታ ላይ ግን ቺል እያደረገ እዚህ ላይቭ ላይ ቲክቶክ ላይ ገብቶ ነበር። እዚህ ጋር የምታዩት አብዛኞቹ ሱ ደጋፊዎች ናቸው። ጥያቄዎች ሲጠይቁት ነበር። ከተጠየቁት ጥያቄዎች ውስጥ አንዱ 2000 ሰው ገላሃል ይባላል ምን ትላለህ ተብሎ ነው የተጠየቀውና ምላሹ ከጭፍጨፋው ያልተናነሰና ያልተናነሰ ያህል አነጋጋሪ የነበረ ነውና፣ 2000 ሰው ጨፍጭፈሃል ምን ትላለህ ተብሎ ይጠይቁት ጥያቄ፣ ያው ሰዎች እንደዛ ይላሉ እኔ ቁጥር እረስቸዋለሁ፣ ግን ነገጧት ዜሮ ዜሮ ብዬ ነው የምጀምረው ይሄንን ወቁ የሚል ምላሽ ሰጥቷልና ነገጧት ሸማሊያ የሚባል ቦታ ምናምን ወደ ሌላ ቦታ ዜሮ ዜሮ ብዬ ጭፍጨፋዬን እቀጥላለሁ። የዛሬው ሰው ሁለት ሺህም ነው ምንም ነው ይላል ቁጥሩ ረስቻዋለሁ የሚል ምላሽ ነው የመለሰው። አዞል ዳማ በሸራ አዞል ዳ ሸይጣን والله ሸይጣን ወከልክ እንደስሙ ጃንጃዊድ፣ ልክ እንዳልኳችሁ ዴቪልስ ኦን ኦን ሆርስ ባክ እንደሆነ ነገራቸው ትርጉሙን። ያው ጀለስም እንደዛ አይነት አቲቲዩድ ያለው ሰው ነው። አናፖሎጂቲክ ነው። አይ አቡሉሉ የአር ኤስ ኤፍ አባል መሆኑንም ክዷል። እዚህ እንትን ላይ የአር ኤስ ኤፍ አባል አይደለሁም፣ የዳም ሰሪም የጄይሹም የማንም አባል አይደለሁም፣ ብቻዬን እየተንቀሳቀስኩ የተንከሳቀስኩ ያለሁት እነዚህ እርምጃዎች ብቻዬን ነው እየወሰድኩ ያለሁት ብሏል። የዳም ለምሳሌ ዋና ኦፊሻል ቃል አቀባይ አልጃዚራ ላይ ቀርቦ አቡሉሉ የሚባል የእናንተ ኮማንደር በዚህ ልክ ሰው እየጨፈጨፈ ነው ተብሎ ተጠይቀው ጥያቄ አናቅም፣ አቡሉሉ የሚባል ኮማንደርም የለንም፣ እንደዚህ አይነት ሰው አናቅም ብሎ ክዷል። አቡሉሉም እንግዲህ አለቆቹን ለማስመለጥ ከተጠያቂነት ለማትረፍም በሚመስል መልኩ አይደለም የአርኤስኤፍ አባል አይደለሁም፣ ብቻ ነው እየተንቀሳቀስኩ ያሉት ያለው የሚል ምላሽ መልሷል። ነገር ግን በሚለቃቸው ቪዲዮዎችም ምናምን ምናምን ያርኤስኤፍ አባል እንደሆነ ነው የሚታወቀው። ከዛ ውጭ ግን እሺ ታዲያ ለምንድነው ገብተህ ሰው የገደልከው ተብሎ ሲጠየቅ የመለሰው መልስም የበለጠ የሚያነጋግር ነውና ምንድነው ያለው? ነገ ጠዋት አልፋሽርን ልንቆጣጠር ዛሬ ማታ የአልፋሽርን ህዝብ ለቃችሁ ውጡ ብዬ ትእዛዝ ሰጥቼ ነበረ። ሲቪሊያን ሆናችሁ ሚሊተሪ ሆናችሁ ምንም ውጡ ማንንም አይነካችሁም ብዬ ትእዛዝ ሰጥቼ ነበር። የአልፋሽር ህዝብ ግን የኔን ትእዛዝ ሳይሰማ ንቆኝ ዝም ብሎ ቁጭ አለ። ስለዚህ ጠዋት ተቆጣጠርናቸው። ማናቸውንም አልማርኩም፣ ማናቸውንም አልምርም። እዛ ሲሄዱ ነገ ፈጣሪ ማራቸው የሚል ምላሽ ነው የመለሰው ባይ ዘ ወይ ላይቡን ማየት ፈልጉ አረብኛ የምችሉ ሰዎች አቡ ሉሉ ብላችሁ ቲክቶክ ላይ ሰርች ብታደርጉ የተቆራረጡ የሀገር ላይቮች ይመጡላችኋል። እሱ ላይቭ ማለት ነውና እንደዚህ አይነት ምንም አናፖሎጀቲክ የሆነ ሰው ይሄ ነው አቡ ሉሉ። እንግዲህ ጭፍጨፋ እየፈጸመ ያለው አሁን ሱዳን ላይ ከእሱ ጭፍጨፋ በኋላ እንግዲህ አንድ የሆነ አባባል እየተነገረ ነው ያለው። አባባል አለና ተጊፍ ማ አል ጀይሽ፣ ከጀይሹ ጋር ከቆምክ ዳዕም ሰሪ ይወጋል። ተጊፍ ማ ዳዕም ሰሪ፣ ከዳዕም ሰሪ ጋር ከቆምክ ደግሞ ጀይሹ ይወጋል ተኩን መዋጥን ዲ ዲ ይ ኖርማል መዋጥን ደግሞ ኖርማል ሲቲዝን ከሆንክ ግን አቡ ሉሉ ይወጋሃል የሚል አባባል እንግዲህ ሱዳን ላይ እየተነገረ ነው ያለው። ለማንኛውም የዳመሰሪ አለቃ ሃይሜቲ ትላንትና በሰጠው መግለጫ ማንም አልፋሽር ላይ ጭፍጨፋ የፈጸመን ማንም ሰው አጣርተን ኢፐብሊክ ለሕግ እናቀርባለን የሚል ዛቻ አሰምቷል። አቡ ሉሉን ይዞ ለሕግ ያቀርበዋል ወይስ አያቀርቡም የሚለው ግን